መድከም አለው፣ ግን ማይገኝ ድል ነው። የምር ማይገኝ ድል ነው። ጠይብ፣ ይህ አሁን ያለሁበት ቦታ ደግሞ እንግዲህ ጦርነቱ እንዳልኳቸው የተከሰተው እዛ ነው የተጀመረው እዛ ነው ማለት ነው። እዚህ ድረስ ነብዩ አለይሂ ሰላቱ ወሰላም መጡ ማለት እያሸነፉ እየገፉ መጠው ነበር ማለት ነው። እዚህ ቦታ ሲደርሱ እዛ ያሉት ሩማት ላይ ያሉት እነዛ 50 ሰዎች ከፊሎቹ በሚወርዱበት ጊዜ ከጀርባ ኻሊድ ኢብኑ ወሊድ ጦርነቱ አላለቀም በማለት ጦርነቱ አላለቀም በማለት ከጀርባ መጡ፣ አጠቃቸው። እዚህ ቦታ ላይ በጣም ብዙ ሙሽሪኮች አሁን ቆሜበት ያለውበት ቦታም የተከለለችበት ቦታ ማለት ነው። በጣም ብዙ ሙሽሪኮች ነቢዩ ዐለይሂ ሰላቱ ወሰላም ለመግደል የሞከሩት እዚህ ቦታ ላይ ነው ማለት ነው። ዑትባ ኢብኒ አቢ ወቃስ የሚባል አንድ ሙሽሪክ ሊያጠቃቸው በጣም ሞከረ። ቀስት ይወረውራል፣ ቀስት ይወረውራል። እዚህ ቦታ ነበር አቡ ዱጃና የሚባለው ሰሓቢ ለነቢዩ ዐለይሂ ሰላቱ ወሰለም እንደ ዲራዕ ወይም እንደ ጋሻ ሆኖ እሳቸውን የሚወረወረው ሁሉ ቀስት እሱ ሰውነት ላይ እንዲያርፍ በማድረግ ነቢዩና ዐለይሂ ሰላቱ ወሰለም ምንም እንዳይደርስባቸው ያደረገበት ቦታ ይህ ቦታ ነው። ያም ሆኖ እሱ እንደዛ ቀስት ወርውረውበት ወርውረውበት እሱ በወደቀ ሰዓት፣ ይህ ዑትባ ኢብኑ አቢ ወቃስ የሚባል አንድ ሙሽሪክ ድንጋይ በመወርወር የነቢዩ ዐለይሂ ሰላቱ ወሰለም ሩባዕያቸውን ሸረፈባቸው። ጥርሳቸው በት ጊዜ ከንፈራቸው ተሰነጠቀባቸው። በዛ ሰዓት እዚህ ቦታ ላይ ነው ከበቧቸው ሙሽሪኮች ሁሉም ጻቸው ለመግደል ነበር የሚሞክረው የነበረው። ጀርባቸው በሰይፍ መጥቷቸው ፊታቸው በሰይፍ ቀደዷቸው። እዚህ ቦታ ላይ ነበር ነቢዩ አለይሂ ሰላቱ ወሰላም ጫማቸው በደም እስኪ ሞላ ድረስ የተጎዱበት ቦታ ነቢዩ ዓለይሂ ሰላቱ ወሰላም ይህ ቦታ ነው ማለት ነው። በዛ ሰዓት ትንሽ ጉድጓድ ነበር እ የምታዩት እዚህ ይህ ክልል ላይ እዛ ጉድጓድ ውስጥ ወረወሯቸው። ጉልበታቸው ተበሳ በሚወድቁበት ጊዜ ይህንን ዲን አሁን አልሐምዱሊላህ ረቢል ዓለሚን እኛ እንዲህ እዚህ መጠን እንዲህ ተከሰተ ለማ እንድንል የበቃ ነው ነቢዩ ዐለይሂ ሰላቱ ወሰላም በከፈሉት መስዋዕትነት ነው ማለት ነው። ይህ ታላቅ ነቢይ ተራራ ለሚንቀጠቀጥላቸው ትልቅ ነቢይ ጅብሪል መጦ እነዛ ጣኢፍ ላይ የጎዷቸውን ሰዎች በሁለት ተራራ መሀል ላጣብቃቸው እያላቸው ድንገት ሊሰልሙ ስለሚችሉ ብለው የሚያዝኑት እኒህ ነቢይ እንደዛ ጎድተዋቸው ኻሊድ ብን ወሊድ ከጀርባ መጦ እንደዛ አጥቅተዋቸው በሰለመ ጊዜ እስልምና እኮ መጀመሪያ የነበረውን ሁሉ መጥፎ ነገር ይሰርዛልና ብለው ማንም ሰው እንዳይበቀለው ካሊድን በመጥፎ ነገር እንዳያዩት ነው ያደረጉት ማለት ነው። እንደዛ ተጎድተው ከዚህ ጦርነት በሚመለሱበት ጊዜ ነበር ያቺ ሴት ልጅሽ ሞቷል፣ አባትሽ ሞቷል፣ ባልሽ ሞቷል እየተባለች እስኪ ነብዩ እንዴት ሆኑ ብላ ስትጠብቅ የነበረው ከዚህ ጦርነት በሚሄዱበት ጊዜ ነው፣ ጫማቸው በደም ሞልቶ እኔ ደህና ነኝ ብለው በሚሏት ጊዜ ከልጄም ከአባቴም ከእናቴም ከሁሉ ነገሬ በላይ የምትበልጡት ጥርስ ሆኖት ያንቱ ደህና መሆን ሌላውን ሁሉን እንድረሰው ያደርገኛል ያለችው ያቺ ሴት ነቢዩ አለይሂ ሰላቱ ወሰላም ከዚህ በሄዱ ጊዜ ነው ማለት ነው። ይህ ነው ይህ እስልምና ትልቅ ትልቅ መስዋዕትነት ተከፍሎ ነው እኛ ጋር የደረሰው። አሁን እኛ ምንም ነገር ሳናደርግ ጦርነት የለብን ምን የለበን። ጌታችንን ልናመሰግን ይገባል ማለት ነው እንጂ ነቢዩ ዓለይህ ሰላቱ ወሰላም ይህ ሁሉ ያ ታላቅ ነቢይ እንዲህ ሁሉ ደርሶባቸዋል ማለት ነው። ሱብሃነላህ። እና እዚህ ቦታ ላይ ነቢዩ ዓለይህ ሰላቱ ወሰላም የወደቁበት ቦታ ነው። ዱዓ ማድረጉ ዱዓው ሙስተጃብ ነው። አላህ ይማረን። የነቢዩ ዓለይህ ሰላቱ ወሰላም ጎረቤት ያድርገን። እዚህ ጦርነት ላይ የነበሩትን ሁሉ ነቢዩ በጀነት ቃል ገብተውላቸዋል። እኛም እዚህ ቦታ ላይ በመምጣታችን ብቻ የነቢዩ ጎረቤት ያድርገን። በጀነት እሳቸው እዛ ቦታ ላይ ነበራችሁና እዛ ቦታ ላይ ስለነበራችሁ እኔ ጋራ ጀነት ትገባላችሁ ብለው ይዘውን የሚገቡ አላህ ያድርገው። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱሁ።